ከላሽነይ ንእርሩ ሰላም ሰላም፣ ምእመናን በመላው ዓለም የምትገኝ ኢትዮጵያን፣ ወይ እንዴት እንዴት ናችሁ? ሰላም ናችሁ? ሰሞኑን ጠፋጠፋ እያልኩ ነው። ምክንያቱም ያው ታውቃላችሁ እንዲህ ነው አይባልም። ያው ውስጣዊ ስብሰባም ነበረብኝ፣ ከአንዳንድ ነገሮች ማስተካከላቸው ነበሩ። ከና ደብረ ጽዮን ጋር ቤባሎፍ እንዲነሽኒ ቆንጆ አለን እንዲነሽ? ሰላም ነሽ? ደግ ነሽ? ቢስም እና አንዴ አንዴ ስብሰባም ነበረብኝ ታና ደብረ ጽዮን ጋር ደብረ ጽዮን እና ታደሰ ወረደ፣ እንዲሁም ጌታቸው አሰፋ ጋር ያው ዲጂታል ወያኔ እንዴት መሄድ እንዲያለበት እንዴት መንቀሳቀስ እንዲያለበት፣ እንዲሁም እነ ጌታቸው ረዳ ደግሞ ምን እየሰሩ እንዲሆነ እንደገና ደግሞ ይሄ አማራ ባለስልጣን ደግሞ ምን እያደረገ ነው። ልዩ ኃይሉ የደርሷል የአማራው ሚሊሻው አድማ በታኙ ደርሷል። በዚህ ዙሪያ ላይ ጥናት ላይ ነበርኩኝና እንዲሁ በሚገርም ሁኔታ ወላሂ ላዚ እንዲሁ እንዲ ነው አልላችሁ ነገሩ ግልብጥብጡ እየወጣ ነው። ወላሂ ያስፈራል። ኦሮሞዎች ምን እየሰሩ ነው? አማራዎችስ፣ ትግሬዎችስ ምን እየሰሩ ነው? አሁን ማን ነው እየመራን ያለው? በፖለቲካ ብልጠትና ሴራና አዘንግቶ ማጅራት ማን ነው የሚመታው? ኦሮሞ ነው አሉ ኦሮሞ። አልተቻለም። እንግዲህ አንድ አንድ ሰዎች ኦሮሞን እንዲህ ቀላል አይተ ነው ነበር ኦሮሞን እንዲህ እጅ ላይ ተነው ነበር ኦሮሞን ዝም ብሎ የማይረባ አድርገን እናስበው ነበር። ግን ተጫውተብን። ደብረጽዮን ራሱ እኛ ስልጣኑን ሁሉ ኦሮሞ አሳልፈን ስንሰጥ በዚህ ደረጃ ያሽከረክረዋልና ይንጠዋል፣ እንዲሁም ይገፋዋል ብለን አላሰብንም ነበር

ለምጠጥ እያደረገ እነዚህን የአማራ ባለስልጣናቶች ውቃቤ የሌላቸው አልወሎ ራሶች። እኔ እንዲሁ የአማራ ባለስልጣን ምንድን ነው የሚመስሉት ግን? በስመአብ ሆድ አደር፣ ህዝባቸውን በአንጀታቸው የለወጡ ኮሸኮራ ሙላ እና በቀዲም ዲብረት የሆንን እንዲሁ ምንድን ነው የሚሻለው? እንዲህ ኦሮሞች ግን ምን እየሰሩ ነው? ሻሻ እየሰሩ ነው ወይ ምናምን አለ። አዎ እና እንዲሁ ፋኖ የሚባለው እስ እንዴት ነው እየጀገነ ነው ወይ? እንዲሁ በአዴን እንኳን የለም። በአዴን የሚሉት የአማራ አክቲቪስቶች ናቸው እነዚህ ህልመኞች። ሁለተኛ ደብረት ይሆን እንዲያሉ እንዲሁ አንተ በእናተም ስለምትቀርባቸው ንገራቸው። በአዴን እያሉ እንዲያይጩ በአዴን ተፈረሰ ቆይቷል። የአማራ ብልጥግና ወይ ደግሞ የአማራ አብዮች እና የአማራ ብልጥግና ጉልበት እያደረገ ነው። የአማራ ብልጥግና ለቀይ ባህር ውጊያ እየተዘጋጀ ነው እና እንጂወ እንዲህ የምታስቡ አይደለም። ይሄድ ያለው እኛ እንዲሆነ ጥጋችንን ይዘን ኢሳያስ አፈወርቂ ጋር ለመስራት ጨርሰናል። አዎ፣ አዎ ውሸታ ከዲር ላሽበል እንጂ ምን ሆነ ነው? አባቴ ምንሽ ነው

አሁን አራተኛ ሎም ወድጎም ነው። እስቲ ወደ ዋና ሀሳቤ ልግባበት። ወናታችሁ ተዊ እረ ሴቶች አትጻፉልኝ በናታችሁ። ሰምቻለው ጉድ ፈለ እና አላችሁ እንደው ብዙሕ መራሒ ያለው ፋኖ ብዙሕ ችግር እያመጣብን ነው። ይሄ የወሎ ፋኖ ትንሽ በተቆጣጥረ ነዋል መሃል ጎብተናል እያያዝ ነው። እሱ ትንሽ ተስፋ አለው እንጂ ይሄ የአማራ ብልጽግና የአማራ ባለስልጣናቶች ጉልበታቸው ከቀንቀን እየጨመረ ነው። ከቀንቀን ስጋት እየሆኑ ነው። እና እኛ ደግሞ ሻዕቢያ ጋ ያለን ነገር የሻቢያ ባህር ይዞ ኢትዮጵያ ዋ ምናባት ነው። ሻቢያ እንኳን ተዘጋጅቶ ጠብቃቸዋል። ግጥም ብላ በዚህ ቡርሃን አለ፣ በዚህ ኢሳያስ አፍወርቅ አለ፣ በዛ ደብረ ጽዮን አለ። ሰበባ ሰበባ እና ከዛ ሙና ላይ ለአንዳንድ የትግራይ ተወላጆች ጦርነት አንፈልግም በሚል ተልካሻ ምክንያት ከጌታቸው ረዳ ጋ ቁጭ ብለው እያሽሎጠለጡና እየተሽሎጠለጡ እንደሆነ እናውቃለን። ይሄ ደግሞ ለማስጠንቀቂያ ክልጅቦዋ ነገራቸው ተውዬ ነው የወጣሁት። አንደኛ ነገር ለሰላሳ ዓመታት አብረን ለሰላሳ ነው ለሀያ ስንት ዓመታት አብረን ስንኖር ኢትዮጵያውያን ቂም በቀላቸው ስር የሰደደ ነው። ስር የሰደደ ነው። ኤርትራውያን ቂም በቀላቸው ባለፉት ነገር ነው። ባለፈው ነገር የኤርትራ ለትግራይ ያላቸው ቂም በቀል። ጅቦ፣ ሰላም ነው። እንዴት ነህ? ትግራይ አወይ፣ እንደ አንድዬ። ኤርትራውያን ቂም በቀላቸው ባለፈው ጊዜ ነው። ኢትዮጵያዊ ለትግራይ ያለው ቂም በቀል ደግሞ ስር እየሰደደ ተመልከቱ፣ ተመልከቱ የትግራይ ልጆች ልዩነቱ ተመልከቱ። አንድ ሁለተኛ ነገር ደግሞ ኤርትራ ውስጥ ብዙ ሰዎች በእድሜ የጎፍ ናቸው ባለስልጣናቶቹ፣ ወጣቶቹ ስደት ላይ ናቸው። በዚህ ሰዓት ደብረዜ፣ ነገ ብንቀላቀላቸው የበላይነቱ የምንቆጣጠራቸው እኛ ነን። ለምሳሌ የጦር አመራሮች እኛንን ቆጠል ለምሳሌ የኤርትራ ህዝብ ነፃነቱ የሚፈልግ ህዝብ ነው። ኢንተርኔት የሚፈልግ ህዝብ ነው። ቦልተ ባህደር የሚፈልግ ህዝብ ነው። የትግራይ ህዝብ ደግሞ እንደምታውቁት ነፃነቱን፣ ዲሞክራሲን፣ ኔቱንም ቡሉንም ያቅባል እና ከኤርትራ ጋር ሕውስውስ ስትል ትግራዋይ ለጭንቅላት ይጠቀማል ኤርትራዊ ለነፃነት ይጠቀሟል። ተሞልኮት ዲፍረንት አይኪን ልዩነት አይኪን ኢሳያስም አምኖበታል። እና ከኤርትራ ጋር አንሰራ መምትሉ ትጋሩ ተወልታችኋል፣ መጨረሻችሁ የአብይ አሕመድ አሽከር ትሆናላችሁ። የቤት ክራይ ሳት ከሆኑ ትባረራ ታሞልጣላችሁ። ከኢትዮጵያ ጋር እንኖራለን ብላችሁ የምትመኙ የትግራይ ልጆች ካላችሁ ደደዎች ናቸው።

እና ምን መዘላቂ አሁን ይሄ ሀገር እንደ ሀገር ታሪክ ፖለቲካ መጀመሪያ ከማውራታችን በፊት ወደኋላ ወደ ታሪክ ነው የምንመለሰው። ታሪክ ብሔር ብሔረሰቦች ለምን የሀዲግ አመጣቸው ብለን እዚህ ጋ ሁላችን እንጠይቃለን። ብሔር ብሔረሰቦች የሞቱበት ምክንያት ምንድን ነው? ለምንድን ነው አንድ ኢትዮጵያ ብለን ያልኖር ነው ብለን መጠየቅ እንችላለን። አንድ ኢትዮጵያ ብለን በምንኖርበት ሰዓት የበላይነቱን የሚቆጣጠረው አማራ ነው። ምክንያቱም በአንድ ኢትዮጵያ ተጠቃሚነት አማራ ነው። በቋንቋቸው፣ በባህላቸው፣ በአለባበሳቸው፣ በአመጋገባቸው ተሞልኮት ተሞልኮት ከዛ ምን አደረጉ? በአንድ ኢትዮጵያ ለሰላሳ ዓመት ኑረን ቢሆን ትግራይ ውስጥ ብሶ ሁሉ አይኖርም ነበር። ሁሉ አማራ ሆኖ ምን ተፈጠረ? ኤርትራ ተጎነጠለችና ትግራይ ክልል ሆነ ለአምሓራ ክልል ሆነ ንኦሮሞ ክልል ሆነ ትመልከት እንግዲ አሁን ለምሳሌ ኢትዮጵያ አንድ ናት ብለን የዛኒ ፖለቲካ ሓድነት ብናመጣ ኖሮ በትግራዋ የሚባል ከምኡ ድረ ገፅ የለም። ጦፍታ አምሓረኛ ተናጋሪ ይሆኑአሉ በቃ ኦሮሞቶ ኦሮሞቶ ከዛ ቁጭ ብለው ኢሃዴጎች ምክር አድርገው ብሄረ ብሄረሰብ ብለው አምሓራን በእሾህ አጠርት ተመልከት በእሾህ አጠርት ማለት በዚህ በመተከል በዚህ በወልቃየት በዚህ በወለው በዚህ በሱዳን ክልል ሰጠን ብለው በእሾ እጥር አርገው ተመልከት። ከዛ ይህ እኮ የፖለቲካ እኮ ሽርኩቻ እኮ ነው። ሽርኩቻ ሴራ እኮ ነው። ቆልሞሳችኋል እናንተ። እዛ ኤርትራ አገር እንድትሆን መጀመሪያ አቀዱ። ምክንያቱም ትግርኛ ተናጋሪ አገር ካለው ትግርኛ ቋንቋ አይጠፋም ብሎ እኮ ነው። አስቡ። ከዛ ኦሮሞ ምን አደረገ? እዚህ ጋር እሱ ብልጠት ተጨመረበት። ከትግሬዎች ጋር ጥጋ ጥጋ ብሎ መስራት ጀመረ። ከዛ ለብዙሕ ዓመታት ከመራን በኋላ ግዜው ደረሰ። ግዜው ሲደርስ ኦሮሞ ስልጣን ትፈልጋሉ አዲስ አበባ መሃል ላይ እንብርት የኦሮሞ መሬት ላይ ስልጣን እፈልጋለሁ አላቸው። ትፈልጋለ? አሁ ፈልጋለሁ። የምንጠይቀህን ነገር እሽ ትላለ? አሁ እሽ አደርጋለሁ። መጀመሪያ ያልኩትን አልፎ እና ሁለተኛ ከኤርትራ ቀጠሉ ትጀምራለ። ትግራይ እና ኤርትራ ቁልቁል ታደርጋለ ሂተባባል፣ ሶስተኛ ነገር ደግሞ ተሞጣ ሶስተኛ ነገር ሞጣ ሞጣኛ፣ ስልጣን ስትይዝ ታንኩም፣ ባንኩም፣ በጀቱም ጆቶም እጅህ ላይ ስላለ እሱ ተጠቅመ የአማራ ክልሎችን በወሎ፣ በጎጃም፣ በሸዋ በጎንደር ትከፋፈላለህ። አዎ እከፋፍላለሁ። ተወልበጣ ሴራ እኮ ሴራ እኮ ቀዛሳ ተባለ። ቅዛ ሲባል ለወሎ ኦሮሞ እናደርገዋለን። ሸዋ ሸዋ የአራዳ ልጅ ነው፣ ዝም ብሎ ነው የሚቀላቀለው። ስቶ ለጎንደረ የት ትግር የእናደረገዋል። ከዛ ኦሮሞ ጠየቀ፣ ስማ እንጂ እነዚህ የአማራ ባለስልጣናቶች እምቢ ብሉንስ አላቸው እነሱን ሆዳቸው ሙላላቸው እንጂ ሌላ ምንም ጥያቄ የላቸውም። የአማራ ባለስልጣናቶች በቃ ሆዳቸው ሙላላቸው፣ ልብሳቸው አልብሳቸው፣ ሆዳቸው ሙላላቸው። በጊዜ እንዲታጠቡ ንገራቸው። ዘንጠው ሰው ፊት ተናገር በላቸው። ምርጥ ሆኖ እምር ብሎባቸው ሞቶ ለአብይ አሕመድ ዘፈን ካልተዘፈን ብሎ መድረክ ላይ መድረክ ላይ በቀደም ጎንደር ትልቅ መድረክ ነበረ። ጎንደሮችስ ዘፋኞች ናችሁ፣ ባለቀኝ ናችሁ፣ ባለግጥም ናችሁ። እንዴት ለአብይ አሕመድ አንድ ዘፈን ሳትዘፍኑ ብሎ አምሓራ ራሱ መጠየቅ ጀመረ። እናንተ ኮ ደፋረች ደፋሮች ናችሁ፣ በጣም እኮ ደፋር። አለበቃ ብላችሁ ነው አደለ? አሸሸ አሸሸ የጎንደር ዘፈን አደለ? እሱን ኢንተርቪ ጎንደር ባለ ብዙ ጥበብ ነች። እንዴት ነው እናንተ አንድ የምስጋና ዘፈን አዘፍኑት ለአብይ አሕመድ ተዘፈነለት። ንጉስዬ ንጉስዬ፣ ዮሐንስዬ በዘሩም ሰምቶትም አይቶትም የማያውቀውን ንጉስና ሙስዬ ተብሎ ተዘፍኖለት፣ መጨረሻማ ሙስ ሆነባቸው፣ ሙስ ታቃጣቸው። ሙስ ማለት በትግርኛ ምላጭ ማለት ነው ሙስ ማለት በትግርኛ ናይ ባሓቂ ምላጭ ማለት ነው። ሙስ የብሎት ሙስ ሆነባቸው፣ ምላጭ ሆነባቸው። አሁን ታዲያ ሙሉ ነው ይሻለው። እንዴት እየተካሄደ ነው አሁን? አወራሽ ለፈለፍሽ እሬያልሽ እሪያልሽ የምትለውጭ ነገር የለም ትለውጭ ነገር የለም። በቃ አሁን ጨርሳል እኮ ዘጠና ፐርሰንት ዘጠና ነጥብ ዘጠኝ አልቋል ሁሉ ነገር። አሁን ትጫሃለሽ፣ ቁራ ሆነሽ ትቀሪያለሽ እንትን ትያለሽ። ምን ቃይ እኮ ነው ያለ እና የእኛ መጨረሻ ምንድን ነው ብዬ ጠየቁት ለደብረ ጽያን የኛ መጨረሻማ ኤርትራዊ ፓስፖርት ይዛችሁ አባይ ሀገረ ትግርኛ መስረታችሁ ትኖራላችሁ። ኢሳያስ አፈወርቂ እንደሆነ እድሜው ገፍቷል፣ ጀኔራሎቹ እድሜው ገፍቷል። እንደዚህ እያለ ሲነግረኝ ሆዴ ቁስል አለ።

እኛ አረብ ሊግ ነው የምንቀላቀለው። ትግርኛ ተናጋሪ ኩ ብል የለከነ እንደዚህ ያሉት እነዚህ ትግሪ የሚባሉ ትግርኛ ተናጋሪዎች እኮ ኩፋር ናቸው አሉ። ከዛ ኢሳያስ አፈወርቂ ድንግጽ አለ፣ ባለበት ድንጋይ ሆነ። ድንጋይ ማለት በትግርኛ ኢምኒ ማለት ነው። ኢምኒ ሆነ። ከዛማ ጉልበት እንዲኖራቸው ትግራይ ትግርኛዎች ትግራይ ትግርኛዎች ፀበባ ውስጥ እኮ ነው ያሉት። እኮ ትግራይ ትግርኛ የኢትዮጵያ ትግርኛም የኤርትራ ትግርኛም ተናጋሪ ፀበባ ውስጥ እኮ ነው ያለው። ጭንቀት ውስጥ እኮ ነው ያለው። በዛ ሃውሃው በዚህ ሃውሃው ይሉበታልና እነዚህ ህዝቦች በትግርኛቸው ሓደ ከሆኑ ሁሉም የሚከባበርባት ሃይማኖት የሚከባበሩባት ሀገርቱ መጣል አለ እንግዲህ ከዛ አብይ አህመድ ሰሞኑ የሚያራግባቸው አየንዳ ልጨርላሽለበላቸች ከዛ ወንድሞች እህቶችን ወደዳችሁም ጠላችሁም ጮኋችሁም ሩ ያላችሁም የሚሆነው እየሆነ ነው። የሚሆነው እየሆነ ነው ወንድሞቼው፣ በቃ የደም መሬት መሆን ያለበት የደም መሬት እየሆነ ነው። የሽፍታ መሬት መሆን ያለበት እየሆነ ነው የልማት መሬት መሆን ያለበት የልማት መሬት እየሆነ ነው። የነፃ ሀገር መብት ተጠያቂ ከሆነ ኢትዮጵያ ልዩ አገር ኮነች። የሁሉ ጥያቄ የምትመልስ አገር ኮነች እ የኦሮሞ ባለስልጣን ናቸው እና የኦሮሞ የጉዳይ እነዚህ እኮ ናቸው ወንድምጭ በቀላል ሰው አርጋጅተሃል ጅል ነው ጅል ነው እያለን አጃጅሎ ላጭ በላጭ አረግን እኮ። ሰው መናቅ እኮ በኦሮሞ አየሁት እኮ ሰው መናቅ ሞጥፎ እኮ ነው ይኮቱልሃል። እኔ እነዚህ ኦሮሞዎች ሞጣ ራስ እኮ እንደዚ ይላል እኮ። የኦሮሞ ታወተ እነዚህ ሁለት ትግሪዎችን ነው ማጠፋት። ኦሮሞ ቀላል ነው እሱ። ለሱማ ለሁለት እግሪዎች ሁሉ አሁን ጭንቅ ይሆነዋል የአማራ ባለ ስልጣናቶች እኮ ደስ ይለዋል እኮ እስስታዊ ባህሪ ስላላቸው ለመቀየር ደቂቃ አይወስድባቸው አንዳንዶቹ የአማራ ባለስልጣን ከማለት የሆኒ ማኛ ይሏቸዋል ተባለ ባለስልጣን መጠሪያቸው እኮ ነው እንዴ? ዝም ብለህ ትኩር ብለህ ስታያቸው በቃ እስስት ባህሪ ያላቸው ልውጥውጥ፣ ግልብጥብጥ ይላሉ። በቃ ወይ የኔ ቆንጆች፣ ምን ምን ይመሳሰላሉ፣ ጨዋዎች፣ የአማራ ህዝብ አዋራጆች። አማራ ህዝቢማ ማ ተበላ እኮ በቃ ተበላ። ሁላችሁ አማራዎች ሓደ ሁናችሁ አሁን የአማራ ሓድነት ለማምፃት እኮ ሓደ ዓመት ክፍለ ዘመን እኮ ነው የሚፈልግ ኮ ደብረ ጽዮን እንዳለ፣ በጣም ከባድ እኮ ነው። ይህ ሶሻል ሚዲያ ላይ የምታዩት ልዩነት እታች መሬት ሉ አለ ያሉ በቃ ደብረ ጽዮን ሲነግር በጣም ነው የሚገርመኝ። እና ላችሁ ወንድሞቼ እህቶቼ ዩቲብ እየገባችሁ ሰብስክራይብ ሼር አድርጉ። ትግራይ ስዒራ ኣላ ደጋጊማ ተስዒራ ኣላ ሕጂ ናይ ቲፒኤልፍ ናይ ፓርቲ ምስራዝ ገለ እናተገበረ ይግበር ኣሎ ቲፒኤልፍ እንደ በኣዲን ዝም ብሉ ብልፅግና ሚሆን አይደለም ያቺ ፓርቲ የተሰረዘችው ቀን ጨዋታው ይለያል። ጨዋታ ይለያል። በቃ ይለያል። በቃ ልዩ ጨዋታ ነው የሚሆነው። አፈር አፈርቢ አፈር በላለሁ። ለትውልድ የሚያስብ የለም። ዶረ ሲሆን በቀደም ነገር ክወዋ ላይ አልኩት። ስሙ፣ ጽምም አድርጋችሁ ስሙ። የትግራይ ሕዝብ የከፈለው መስዋዕትነት ታውቃለን። የትግራይ እዚህ ድርድር ውስጥ የገባበት የመስዋዕትነት ታውቃለህ። አሁንም እየለመናቸው ነው። እስካሁን የፕሪቶሪያው ስምምነት በእኛ በኩል ኦኬ ነው አለ፣ በመንግስቱ በኩል ግን ዲስክላይክ ነው አለ። በቃ እስካሁን ምንም የተሰራ ነገር የለም። አሁን ግን አለ። አሁን ግን እቺ ጦርነት ከጀመራት እቺ ጦርነት ከጀመራት፣ አሁን ጦርነት እኮ አለች እኮ እቺ ማትቀረው ጦርነት እኮ አለች እኮ ግን እንዴት ትጀመር እኮ ነው አቤ እኮ ነው አሁን በየት ልጆ ምራት? የኤርትራውን አሰብ ብዬ ልጆ ምራት፣ አያታዋጣኝም፣ ይሮቅጠኛል። የቲፒኤልፉ የምርጫ ቦርድ ስረዛ ላይ ብዬ ልጆ ምራት፣ እዛ ደግሞ ትከብደኛለች። ግን ደብረጽዮን እንዳለኝ የተጀ እቺ ጦርነት የተጀመረች ቀን አሉ የትግራይ እየኔራለች አንዳንድዴ የጦርነት ስታደርግ ለታሪክና ለትውልድ የሚባል ጦርነት አለ። አሁን ግን ያ የለም። ምስምስ ድምስምስ፣ አመድ ምት። ቡርሃን ራሱ ሞጣለሁ ብሏል። የሱዳኑ መንግስት፣ ሞጣለሁ አይዛች ብሏል። ጎረቤትን ይኖላል። በአሰብ በኩል ደግሞ የሚገቡ ልጆች አለም ለ27 ዓመት የተጠራቀመ ብር፣ በአሰብ በኩል የሚገባ መሳሪያ። አብይ ከዚህ በፊት ሲናገር ሰምታችሁት። እነዚህ የትግሬ ባለስልጣናቶች ሌሊትን ተገን አድርገው በአውሮፕላን መሳሪያ ሲያራግፉ ነበር። አሁንማ ማ ዕድሜ ለእሳያስ ባህር ሰጠን እኮ ሐመር እንሆናለን አፈር እንበላለን። ነው ሸክቴ ነው የምናደርጋት። ማን ነበር እንደዚያ ያደረገው? እናታችን ማን ነበር እንደዚያ ያደረገው? እቺ የህፃን ልጅ መጫወቻ የምትመስል ብልጭልጭ ከተማ እንደ ህንድ ሬስ አቃጥለን አፈሯን በብርጭቆ አድርገን እንሰጥሃለን ብሎ የተናገረው ማን ነበር አብይ የኢሳያስ አፈወርቂ ቃል አቀባይ ነው። እና ወገኖቼ አሁን የትግራይ ጦርነት ሲነሳ ታውቃላችሁ አይደለ? ታውቃላችሁ አይደለ? ሁሉ ኢትዮጵያውያን አጀንዳ ነው የሚሆንባቸው። ጅቦ ቆንዳ አጣን ሀይዲ ቆንዳ ትብል አታረዛ ግደብ ግን ተጋሩ ልብ ክትገብሩ አለኩ ካብ ጎኒ ትግራይ ጠጠው ክትብሉ አለኩ ትግራይ ከም ትግራይ